ዛሬ ወደ ሚቀጥለው ትምህርት እንጓዛለን። ማለት መጀመሪያ መክረጃቸውን ታየን በኋላ እያንዳንዱ የሁሩፍ መክረጅ ታየን በኋላ ከዛ ቀጥለን ሲፋቸውን አንድ ሁሩፍ ማውጫው የት ቦታ እንደሆነ ሁሉ ስንት ባህሪ እንዳለው ቆጥረን አይተን ቆጥረን አይተን ጨርሰና ዛሬ ባላ ፍቃድ እንግዲች እንሻላ ምናየው ምንድ ነው ስለ ሙተማሲል ይሆናል። መጀመሪያ ሙተማሲል ማሲል ማለት ምን ማለት ነው ከተባለ፣ ሙተማሲል ማለት በመክረጃቸውም በሲፋቸውም ያኔ በባህሪያቸውም በመውጫቸውም አንዲሆኑ ሁሩፎች ማለት ነው። እነዚህ ሁሩፎች ሶስት ህግ አላቸው። እነዚህ በባህሪያቸውም በመክረጃቸውም በሲፋቸውም አንዲሆኑ ሁሩፎች ሶስት ህግ አላቸው። የመጀመሪያው ምንድነው ሙተማሲላይን ከቢር ሲሆን፣ ሁለቱም ሙታሪክ ፈትሃ ወይም ከስራ ወይም ዶማ ሲሆኑ፣ ሁለተኛው እንደገና ደግሞ ሞተማሲላይን ሰር ነው። ሙተማሲላይን ሰር ደግሞ የመጀመሪያው ሱኩን ወደ የሚቀጥለው ሙታሪኩ ኢድጋም ሲሆን ምን ይሆናል? ሙተማሲላይን ሰር እንለዋለን ማለት ነው። ከዛ በመቀጠል እንደገና ደግሞ የመጀመሪያው ሙታሪክ ሆኖ ቀጥሎ ያለው ደግሞ ምን ተሆነ? የመጀመሪያው ሱኩን ሆኖ ቀጥሎ ያለው ሱኩን ተሆነ ሙተማ ላይን ሙጥረቅ እንለዋለን ማለት ነው። ሙታሐሪኮቹ ሙታሐሪኩና ሁለቱም ከሁለቱም የተሐረኩ የመጀመሪያው ስኩን የመጀመሪያው ሙታሐሪክ ነው የሚቀጥለው ስኩን ሲሆን፣ ሁለቱም ኢዝሃር ተደርገው ይቀራሉ ማለት ነው። ከዛ በመቀጠል በመካከላቸው እነዚህ ሁሩፎች በመካከላቸው አሊፍ ስኩን ካለባቸው ወይም ያ ስኩን ወይም ዋው ስኩን የመዲህ ሁሩፎች ዳለባቸው ሙተማሲ ላይን ከቢርም ሰገይርም ሙጥለቅ ልንላቸው አንችልም ማለት ነው። ወላኪን ግን ዋውናያ ዋውናያ መዱሊኖች ማለት ነው። አንዳንድ ጊዜ የትጋ ሙተማሲ ላይን ሰገይር ይሆናሉ ማለት ነው። ከነዛ በመቀጠል እንግዲህ እንሻላ ባላ ፍቅር፣ ዛሬ ባላ ፍቃድ ሙተማሲ ላይን ሰገይር ማለት የትኛው ላይ ነው፣ ሙተማሲ ላይን ሙጥለቅ ሙጥረቅ ማለት የትኛው ላይ ነው የሚለውን እናያለን ማለት ነው። የመጀመሪያው የሚሆነው ሙተማሲላይን ከቢር ይሆናል ማለት፣ ሁለቱም ሁሩፎች ምን ሲሆኑ፣ በፈትሃ ወይም በዶማ ወይም በከስራ ሁለቱም የተሐረኩ ተሆኑ ምን ይሆናሉ? ሙተማሲላይን ከቢር ይሆናሉ። አቀራራቸው ምን ይሆናል? ኢዛሃር ይሆናል ማለት ለምሳሌ ሱለቱ ልሆሽየ ላይ ቁጥር 14 ላይ ዝም ይታያችሁ ላይ ዝ ላይ ለምሳሌ ይሄ እዚህ ላይ አብረን እናነበረን ፊሃ ሱሩሩ መርፉዓ ስንል ፊሃ ሱሩሩ መርፉዓ ስንል፣ እዚ ጋ ምን አለ? ሱሩሩ ሩሩ ስንል ራ እና ራ ምንድ ነው? ሙተ ማሲላይን ከብር ነው ማለት ነው። ሁለቱም በምን የተሃረኩ ናቸው? በዶማ ይሄ ራውና ራ ማለት ነው። እሺ ከዛ ይሄ ምን ይመስላል? ምን ይባላል? ሙተማሲላይን ከቢር ማለት ነው። ሁለቱም በፈከታ በከስራ፣ በዶማ ሁለቱም አንድ አይነት የተታረኩ ምን ይሆናል? ሙተማሲላይን ከቢር ማለት ነው። እንዲሁም ስሮት ዱሃ ላይ ወወጀደከ ዱላን ፈሃዳ ስንል ወወጀደከ፣ ወወጀደከ ስንል ወወ፣ ወወ እዚጋ ያው ባህሪያቸው እንዲያውም ለምሳሌ ዝጋ የምንጠነቀቀው ነገር ለምሳሌ ዋውን ስንቀራ ወወጀዲከ እንዲያለን ወወጀዲከ ና ወወ ዋው ምንድን ነው? ባህሪውን አይተናል። መክረጁ የት ቦታ ነው? መክረጁ ማውጫው ሸፈተ ላይ ሲሆን ወላኪን ግን ባህሪ ውሳ ባህሪው መክረጁ ሁለት ከንፈሮችን ሲሰበሰቡን ብለናል። ባህሪው ውሳ ዋው ምንድን ነው? ባህሪው አንደኛ ጀህር ነው። ሁለተኛ ኦሮሃዋ ነው። ሶስተኛ ስቲፍ አለም ፊታህ ነው። አራተኛ ሊን። ይሄ ምንድን ነው እንግዲህ ማፏን። አራተኛ ኢስማት ኢስማት ነው ማለት ነው። ስለዚህ ምን እናደርጋለን? ወዎ ሙኸፈም እንዲ ወፍርብን ወወ ጀደከ ጅምም እንዲ ወወ ጆ ጆ እንዲሆን ጂም የራሱ ሲፋ አለው። ጂም ምንድን ነው እዚህ ጋር ባህሪው አንደኛ ምን አለው? ጀህር አለው ሁለተኛ ሳ ረኸዋ ነው። ሶስተኛ ስቲፋል ንፊታህ ነው። በስ በዚህ መሰረት እንቀራለን ማለት መውጫውን ሳ አይተናል። ስለዚህ እንዲ አይወፍርብን ማለ ዳልም እንደዚሁ ዳል እዚህ ጋር ሳ ምናለው ስቲፋ ማነው ጅህር ነው። ከዛ ሳ ረኸዋ ነው። ጅህዲድ ናረግም እዚ ነው፣ ወይም ቀልቀላ ናረግም እዚ ጋ ምንድነው ረኸዋ ነው። ከዛ ሳ ምንድነው ስቲፋል ንፊታህ ነው ማለት ነው። ከዛ ስማት ይበለዋለ እሱን ተውት። ስለዚህ ምንድነው እንዲ አይወፍር ማለት ነው። ከዛ እንደገና ካፍ ላይ ካፍን መውጫ ቦታውንም እንዳወቅ ነው፣ ሁሉ የራሱ ምን ያለው ባህር ያለው ሀርፈ ካፍ ማለት ነው። ምን አለው ሀምስ ነው፣ ፍሰት አለው ሀምስ ነው። ከዛ ሳ ረኸዋ ነው፣ እዚጋ ረኸዋ ነው። ከዛ ሳ ስቲፋል ነው ፊታህ ነው። ተማም ስለዚህ ካፍን ስንቀራ እነዚህን ባህሪዎቹ እዚጋ መሟላት አለብን። ካፍን ስንቀራ ሳ ለምሳሌ ወወጀድ የኮ ኮ ኮ ሳል አጥንታማው ላይ እንጂ እስጋማው ላይ እንዲያናሳርፍ ከእኔ የተሻለ አድርጋችሁ ለመቅራት ሞክሩ ማለት ነው አለኩል ህል የተፈለገው እዚጋ ሙተማሲላይን ከቢር ማን ነው ዋውና ዋው ነው ማለት ነው ወወጀደከ ዶለን ፈሃዳ በዚ መክሰረት ንቀራለን ማለት ስለዚህ ሙተማሲላይን ከቢር ስንታለን ሁለታየን ማለት ነው እሺ ሙተማሲላይን ሙጥለቅ ሳትን ሙጥለቅ ሳ ሙጥለቅ ይሄው እዚጋ ለምሳሌ ማናለ ለምናላም ላምና ላም የመጀመሪያው ሙታሪክ ነው። ቀጥሎ ያለው ማነው ነው ላም ስኩን ነው ማለት ነው። ስለዚህ የመጀመሪያው ሙታሪኩ ነው። ቀጥሎ ያለው ስኩን ሰሆነ ምን ይሆናል? ሞጥለቂ ይሆናል ማለት ነው። ስለዚህ እንዴት አድርገን ነው የምንቀራው? ወለል አኺረቱ ኸይሩን ለከ ሚነል ኡላ እዚህ ጋር ወለል ስንል በይንየዋን መጠበቅ አለብን ማለት ነው አፏን ወለልአኪሮቱ ኸይሩ ለከ ሚናልኡላ። በዚህ መሰረት ከዲ የተሻለ አድርጋችሁ ትቀራላችሁ አለው ም የጎንድ እናንተ ተማሪ ነኝ፣ ያው ህጉን ተነግርኳችሁ በራሳችሁ ታስተካክላላችሁ አለው። እሺ ከዛ እንደገና ደግሞ ምንድ ነው ሙተማሲላይን፣ ምንድነው? አሁንም ሙተማሲላይ ሞጥለቅ እናደርጋለን እናያለን አለው ነው አሁኑ ሱሮቱልማን ላይ ሱረቱ ቲን ላይ ለምሳሌ እዚህ ጋ አየን። ወይም ሱረቱ ቲን ላይ ስንተኛው ላይ አምስት ላይ ሱመ ረደድናሁ አስፈለ ሳፊሊን ስንል ሱመ ረደድናሁ ስንል ዳልና ዳል ምን ያቸው ሙተማሲል ናቸው። ወላችን ግን ምን ይሆናል? ሙተማሲ ላይን ሙጥለቅ ይሆናል ማለት ነው። ይዛህር ነው አቀራራቸው ማለት ነው። እንዲሁም እታች ዝቅ ብለናል።

ሙተማሲላይን ሞጥለቅ ናቸው ማለት ያው፣ ቅሪያቱን በራሳችሁ ተስተካክሉታላችሁ። ትንሽ ዴከሙሉኛ። እሺ፣ ከዛ አሁንም እንዲ፣ ግን አሁን ሙተማሲላይን ሞጥለቅና ሙተማሲላይን ከቢርን በደንብ አድርገን እያየን ነው ማለት ነው። አይተናል፣ እያየን ነው ማለት ከዛ። ሳ ሙተማሲላይን ምንድን ነው የቀረን? ሙተማሲላይን ሰር ማለት ነው። ሰር ምን ማለት ነው ብለናል። የመጀመሪያው ስኩን ወዲ የሚቀጥለው ምን ሲሆን ምን ሲሆን ሲጨፈለቅ። እሱን ደግሞ የት ካሳያችሁ መሰላችሁ ተከታተሉ። በዚህ ምሳሌ ግን ሁላችሁም ይዛችሁ ትመጣላችሁ ማለት። ይሄ ለራሳችሁ እኔ የሰጠኋችሁ ምሳሌ ነው። እናንተ ደግሞ ለራሳችሁ ሙተማሲላይን ከቢር፣ ሙተማሲላይን ሰጊር፣ ሙተማሲላይን ሙጥረቅ የሚለውን ይዛችሁ ትመጣላችሁ ማለት ነው። እሺ ለምሳሌ ዝጋ ጋር አላመጣሁም። እንዲ ያመጣሁ ነበር። ተዲቶ ምስሌ ለብቻው ሁለተኛ፣ ዝጋ አስታውሳችሁ፣ አንድ ሁሩፍ ለብቻው ለብቻው በውስጡ ስኩን አለው የምንልበት ምክንያት ለምሳሌ አንድ ስኩን በራሱ ጊዜና ሸዳ ብቻ ከሆነ ሸዳ ቀድሞት መሰረታዊ ስኩን ታልመጣ ራሱ ሸዳ ተሆነ እዚጋ፣ ለምሳሌ ሮቡከ ስንል እዚጋ ባለ ሸዳ ሆነ። ሁለት ባ ነበረ፣ ሁለት ባ ነበረ። አንደኛው ባ ስኩን ነው። ከዛ ሳይ ይሄ ዶማው ላይ ያለው ሙታሪክ ነው ማለት ነው። ስለዚህ እዚጋ ምንድን ነው? ሙታማሲ ላይን ሳር ነው፣ አንድ በዝ ሁለተኛው። እንደገና ደግሞ ቀድሞት የመጣው መሰረታዊ ስኩን ወደ የሚቀጥለው ስኩን ሲጨፈለቅ ማለት ነው። ይህም እንዲ ነው፣ ሙተማሲ ላይን ሳር ነው ማለት ነው። ሁለት ባ ነው ዝጋ ያለው ማለት ነው። ግልጽ መሰለኝ። ወላኪን ግን በመሃላቸው ደግሞ አሊፍ ስኩን ከመጣ ወይም ያ ስኩን ተመጣ ምን የለም ብለናል። ሞተ ማሲላይን ከቢርም ሳቅሪም፣ ከቢርም ሳቅሪም ሞጥላቅም ልንላቸው አንችልም ማለት ነው። ግልጽ መሰለኝ። ሳ የገባችሁ መሰለኝ። እያንዳንዱ ማስረጃ ይዛችሁ ስለምትመጡ በዚህ ምሳሌ መሰረት የራሳችሁ ይዛችሁ ትመጣላችሁ ማለት ነው። ግልጽ ያልሆነ ነገር ካለ ደግሞ ከማነው በመካከላቸው። ለምሳሌ እዚ ጋር እናሳያቸው። በመካከላቸው አሊፍ ስኩን ሲመጣ እዚ ጋር ያሰመርኩበት፣ ለምሳሌ ሚም እና ሚም ሙታሪክ ናቸው። ወላኪን ግን እዚ ጋር ሙተማሲ ላይን ሳዊር ከቢርም ልናላቸው አንችልም። እዚ ጋር ግን ሚሙ ላ ይሸዳል። እዚ ጋር ሙተማሲ ላይን ሳዊር አለ። ወላኪን ግን እነዚህ እና ይዘው በመካከላቸው አሊፍ ስኩን ስላለ ምንድነው ሙተማሲ ላይን ከቢርም ሳዊርም ልንላቸው ሙጥለቅም ልንላቸው አይቻልም ማለት ነው። ለምን በመካከላቸው ማን አለ አሊፍ ስኩን ስላለ ማለት ነው። እሺ ከዛ በመቀጠል የሊን ሁሩፎች፣ እንደገና ደግሞ የሊን ሁሩፎች ለምሳሌ ሱረቱል ሙጠፍፊፊ ላይ ብትገቡ ታገኙታላችሁ ማለት ነው። ወኢዛ ካሉሁም አወዘኑሁም ስንሉ አወዘኑሁም ቀና ይተነዋል። በቴሌግራም እንዲያየ ነው ማለት ነው። እዛ ጋር ምን አለ ሙተማሲላይን፣ የሊን ሁሩፎች ሙተማሲላይን ሳገር ሆኑበት አለ ማለት ነው። ሱረቱል ሙጠፊፊን ላይ ሴፍ አድርገው ነበረ አመጣ መሰለኝ። እሺ ስለዚህ ይሄ ሙተማሲ ላይን ሰር ብሎ ማለት ምናለን ምን ማለት ነው? የመጀመሪያው ስኩን ለምሳሌ አደርሱ ሳሊስ ላይ ስንቀራ አሊ አደርሱ ሳሊስ ላይ ሶስተኛው አሊፍላሚም ስንል ዛጋ ኢድጋም ሸፈውይ መዱ ምን ይባላል? መዱ ላዚም ሐርፊ ሙሰቀል ብለናል። ወላኪን ግን ኢድጋም ምን ብለን ነበረ? ኢድጋም ምን ብለን ነበረ? ኢድጋም ሸፈውይ ብለን ነበረ። ደሞ ሌላ ህግ ምን ተፈጠረ? ኢድጋም ሙተማሲላይን ሳጊር ተብሎ ይጠራል ማለት ነው። ስለዚህ ብዙ ቦታ ላይ መስጠት ይቻላል። በዚህ መሰረት ምሳሌ ይዛችሁ ትመጣላችሁ ማለት ነው። ያልገባችሁ ነገር ታለ፣ ያው እዛው ቴሌግራም ላይ እንገናኛለን ማለት ነው። ያው በቻልኩት አቅም ነው እንጂ ተዚ የበለጠ አድርገው የሚያበራሩት አሉ። ደቂቃውንም ረዘም አድርገው ግን ረጅም አውዶ አሁን ጊዜ ላይ እያዳመጥን አደለም። ሾርት ሾርት ቪዲዮ ነው። ይህን ያህል ይበቃናል ማለት ነው። አላ ኩሊ ሃል ሙተማሲ ላይ ማለት ሁለቱም ሁሩፎች በመውጫቸውም በመክረጃቸውም አንድ የሆኑ ማለት ነው። በመውጫም በመክረጅም አንድ የሆኑ ተማም በመውጫም በመክረጅም አንድ የሆኑ ናቸው ማለት ነው። ሙተማሲላይን ምን ማለት? ሙተማሲላይን ብሎ ማለት በመክረጅም በመውጫም አንድ የሆኑ ማለት ነው። ከዛ ሳ በስንት ይከፈላሉ? በሶስት ሙተማሲላይን ከቢር፣ ሙተማሲላይን ሙጥረቅ፣ ሙተማሲላይን ሳጊር ብለን እንከፍላቸዋለን ማለት ነው። በመካከላቸው መድ የመድ ሁሩፎች ዋውናያ አሊፍ ካሉ ሙተማሲላይን ልንላቸው አንችልም ማለት ነው። የራሱን የቻለ ሕግ ስላለ ከዛሳ የሊን ሑሩፎች እንደገና ደግሞ ምናልን ሙተማሲ ላይን ይሆናሉ ማለት ነው። ሱረቱ ሙጠፊፊ ላይ ቀንም እንዲያሳያችሁ ሱረቱ ሊያሱ ላይም አምሳ ዘጠኝ ነው። እንደዛ አለ ማነበያ። ከዚህ በዚህ ምሳሌ መሰረት እንግዲህ ይህን ምሳሌ የተሰጠዋችሁ ልክ እንደ በፊቱ እንደምናብራራው የራሳችሁ ምሳሌ ይዛችሁ መምጣት አለባችሁ ማለት ነው። ከዛ ወላሁ አለም በተቻላችሁ አቅም በራሳችሁም ለማስተካከል ባህሪውን ታወቅን፣ መክረዱን ታወቅን፣ በራሳችን አስተካከል ለመቅራት እንግዲህ መጣር ነው ያ ሁላችንም እኔም ከኔም ጀምሮ እየታገልን ነው፣ መጣር ነው፣ መለማመር ነው። ቁርአንን አሳምሮ ተሚቀሩት አላህ ያደርገን። ሰላሙ አሌይኩም ወራህመቱላሂ ወበረከቱ። ከዚህ የተሻለውን ደግሞ ከሌላ ቦታ ታገኙታላችሁ። ማለሌቶ ውስተዋዞች ዘንዲያ እንዲያውን ለእኔ ለመክፈቻ የሆናችሁ ነው እንጂ ብዙም ማብራሪያ ልሰጣችሁ አልቻልኩም።